በዚህ ለቤት አዲስ ከሆኑ ሰብስክራይብ ያድርጉ ማለት ነው። ሄደው ምልክቷን በምጫን ቤተሰብ ይሆኑ ማለት ነው። እንደምናችሁ እንግዲህ ዛሬ በአዲስ ነገር መጥቻለሁ ማለት ነው። እርግቧ ፈኪ የእኛ ዳይመንድ ማለት ነው። ከአህሙ ጋር በአዲስ ነገር መጣለች ማለት ነው። እንዴት እንደማረባት እስኪዋት እንደ ገና ስትዋት ላይ የምታውቋት የተወለደቻችሁ ያህል ነው የምታሳሳው። እኔ በጣም ነው የምታሳሳኝ ወላይ ላይ ታናሽነታችሁን እንዴት ነው አሁን ስብስብ ብላችሁ የምትቀበሉት? እንደዛ ማለት ነው እንግዲህ፣ ያለ ፈገግታ ከሱ፣ ያለ ፈገግታ ከሷ፣ ያለ ፈገግታ እስኪዋቸው ማለት ነው። ሁለቱም የሚደምቁት በአንድ ላይ ሲመጡ ነው ማለት ነው። ድምቀቶች ድምቀቶች፣ መቷል ማለት ነው። በጉጉት ስንጠብቅ ነበር። የት ናቸው ፈኪ ባክሽ? ናይ ትላንትና እራሱ አሚር ቤት በነገራችን ላይ ቪዲዮ ሰርች ነበረ እንትን ኔትወርክ እምቢ አለኝና አልወርድልኝ ሲል አጠፋሁት። እና ትናንትና ናዝኪ በአሚር ቤት እራሷ አይታችኋት አዛለሳ እንዴት እንደነበረች ፍክት ፍክት ክት ብላ ድምቅ ድምቅ ብላ በቃ በሄደች በሰው የሚወዳት ፈኪ እኮ ማለት ድምቀት ናት እኮ የሚዲያ ድምቀት ምላት እኮ ወድጄ እንዳይመስላችሁ ማለት ነው፣ እና ደስ በሚል ሁኔታ መተዋል ማለት ነው። ደስ ብሎኛል። ትላንት ራሱ ኮሜንት ላይ ባክሽ ፈኪ ነይ ፈኪ ፈኪ ፈኪ እያሉ ፈኪ። እንግዲህ ያው ብትመጣ እስካሁን ድረስ መቶ ሺ ትገባ ነበረ፣ በቋሚነት ቪዲዮ እንደ ሌሎቹ ብሰራ። ግን ፈኪ እየሰራቸው አይደለም። ራሱ ሁሉም የራሱ ዙሩፍ አለበት እና ያው ዛሬ መታለች፣ ደስ ብሎናል። በተለይ ሁለታቸው ሲሆኑ ደግሞ በቃ ፈኪ ዳይመንዷ ትለያለች በእውነት እና ናፍቃን ነበር። በቤቷ ስናያት የነበረው በሌላ ቤት ነበር ያኔ እየዞርን ስናያት ነበረ። ዛሬ ደግሞ እንግዲህ በራሷ ቤት መጣለች ማለት ነው። ደስ ብሎናል። የፈኪ ቤተሰቦች በላይክ ቤቱን ጀምራችሁ ሰብስክራብ አድርጉ። እንግዲህ በምን እንደመጡ ደግሞ እስከማይ ድረስ እኔም ጓጉቻለሁኝ እናንተም እንደኔ እንደሆናችሁ ተስፋ አደርጋለሁ። ወዳችኋለሁኝ ፈኪ የኛ ድምቀት የኛ የኛ የሆንሽ ነገር ምን ልበላችሁ? በቃ ሁለን ነገር አልናትሳ። እርግቧ አልናት፣ ዳይመንዷ አልናት፣ ንግስቲቷ አልናት፣ ብዙ ነገር አልናት። አሁን ደግሞ የሆነ ነገር ማለት አለብን። የሆነ ሌላ የሆነ ሌላ ነገር ማውጣት አለብን እንዴት እንደምታምር እስኪዋት ወላሂ ታሳሳለች እኮ ማሻላህ ማሻላህ ማሻላህ ማሻላህ በሉ እስኪ